አብዛኛው ሁለት አይነት ኢትዮጵያ ውስጥ የምናያቸው ሁለት አይነት ዝሆኔዎች አሉ። አንደኛው በተዋሃስ አማካኝነት በወባ ትንኛ አማካኝነት ከሰው ወደ ሰው የሚተላለፍ ነው። በአብዛኛው ቆላማ አካባቢዎች ላይ ነው ያንን በሽታ የምናገኘው። ተላላፊ ያልሆነ ዝሆኔ፣ አሁን እናንተ ጋር ተያይዞ የመጣው ታማሚን ስናየው ተላላፊ ያልሆነ ዝሆኔ ነው። በአብዛኛው ተላላፊ ያልሆነ ዝሆኔው የሚገኘው ብዙ ጊዜ እሳተ ገሞራ ፈንድቶ በወጣባቸው አካባቢዎች ባሉ ቀይ አፈር ላይ ረጅም ጊዜ ባዶ እግራቸውን በመራመዳቸው የሚመጣ በሽታ ነው። ኢትዮጵያ ውስጥ አብዛኛው ነው፣ በተለይም በ351 ወረዳ ወረዳዎች የሚሆኑት ያለው ግን፣ በአፈር የሚተላለፈው ባዶ እግር የሚሄዱ ሰዎችን የሚያጠቃ በተለይም ደግሞ ደጋማው አካባቢ ያሉትን ገበሬዎች የሚያጠቃ ወደ ፖዶኮኒዮሲስ ወይም ደግሞ እንግዲህ በተለምዶ አጠራር ዝሆኔ የምንለው ነው። እነዚህ ኢትዮጵያ ውስጥ እንግዲህ በአጠቃላይ ከዓለም አንድ አራተኛው የዝሆኔ በሽታ በሽተኛ ኢትዮጵያ ውስጥ ይኖራል ተብሎ ነው የሚታስበው። ይህ ማለት ወደ አንድ ነጥብ አምስት ሚሊዮን የሚሆኑ የዝሆኔ ታካሚዎች ወይም ተጠቂዎች ይኖራሉ። አልፎ አልፎ እንግዲህ ዝሆኔ በሽታ አንደኛ መከላከል የሚቻል ነው። በቀላሉ እንግዲህ ማህበረሰቡ ጫማ የመልበስ ነገር ባህል ያደርገው ነው። ምክንያቱም ይህ ነገር እግር ከአፈር ጋር ባለው ግንኙነት የሚመጣ ለረጅም ጊዜ አፈር እንግዲህ በተለይ ገበሬው ቀይ አፈር ላይ በመራመድ የሚመጣ ነገር ስለሆነ ማህበረሰቡ የጫማ መልበስ ልምድ ቢኖረው ወይም ደግሞ ጫማ ቢለብስ እስከ መጨረሻ የሚጠፋ ነገር የማይከሰት ነው ማለት ነው። የህክምናና ጤና ሳይንስ ኮሌጅ በአርባምንጭ ዩኒቨርሲቲ ውስጥ ካሉት ኮሌጆች ውስጥ አንዱ ነው። እና የጤና ኮሌጅ እንደመሆኑ መጠን በጤናው ዘርፍ ያሉትን ጉዳዮችን በጥልቀት ይከታተላል እና በምርምርም የታገዙ ስራዎችን እየሰራ ይገኛል። በተለይ ከቅርብ ጊዜ ወዲህ እየሰፉ የተጠናከሩና እየሰፉ የመጡ የምርምር ስራዎች የማህበረሰብን ችግር በሰፊው እየሰራ እንገኛለን። በሰፊው ከምታወቁ ችግሮችም ለምሳሌ ወባ ላይ የሚሰሩ ምርምሮች አሉ። ሌሎች ሌሎች የማህበረሰባችን ችግር የሆኑት እንደነ የተዘነጉ የቆላማ የሀሩራማ አካባቢ በሽታዎች የሚባሉት ጉዳዮች ዙሪያ በሰፊው የምንሰራ ስራዎች ይታወቃሉ። ሁለተኛ ነገር ግን ከተከሰተ በኋላ ራሱም በጊዜ ህክምና ከተደረገለት ህክምናዎቹ ብዙ ጊዜ የተወሳሰቡ ህክምናዎች አይደሉም። እንዲሁም ደግሞ የእግር ንጽህና መጠበቅ፣ ቅባቱን መቀባት እንዲሁም ደግሞ አንዳንድ ምግነቶች ወይም ኢንፌክሽኖች ካሉት እሱም ማከምና ጫማ መልበስ ነው። ይህን ከጀመረ በኋላ ማለት ነው። አልፎ አልፎ ከአስሩ አራቱ የዝሆኔ በሽተኞች ግራቸው ከማበጡ በተጨማሪ እግሮቻቸው ላይ እስከ አንዳንዴም እስከ ላይኛው እግራቸው ላይ የሚያል እብጠቶች ይኖራቸዋል። እባጮች ወይም ደግሞ ቁርጭት የምንለው ነገር ይኖራቸዋል። እነዚህ እባጮች በሚወጡበት ጊዜ እንግዲህ አሁን የቅድሙን ታካሚ እንዳየ ነው። እባጮቹ በጣም እያደጉ ይመጡና አንደኛ ለኢንፌክሽን የተጋለጡ ይሆናሉ። ሁለተኛ ነገር ደግሞ እነዚህ ሰዎች ጫማ መልበስ እንኳ ቢፈልጉ በእባጮቹ ምክንያት ጫማ አይለብሱም ማለት ነው። ትልቁ ችግር ምንድን ነው? እነዚህ ባጮች ለመነሳት ያው ታካሚዎቹ ወደ ሕክምና ሲመጡ ሕክምናው ለዚህ የተዘጋጀ አይደለም። እንግዲህ ባለሙያው ካለው ሙቀት አንጻር፣ ሁለተኛ ነገር ደግሞ በአብዛኛውን ጊዜ በምዕራባውያን መጽሐፎች የሚታወቀው እንደዚህ አይነት ሰዎችን የቀዶ ጥገና ከሰራላቸው ቁስላቸው አይድንም የሚል አስተሳሰብ ስላለ የቀዶ ጥገና ሐኪሞች ወይም የአጥንት ስፔሻሊስት ሐኪሞች ይሄን ነገር ከባጮችን ከመቁረጥ እግር መቁረጥ የሚል እንድምታላቸው በዚህ የተነሳ ታካሚዎቹ ገፍተው እንኳ አንደኛ ማህበረሰባችን የተበላሸ እግር ይኖርህ ወይስ እግር ይቆረጥ ሲባል እግሩን ያን ያበጠው እግር ይመርጣል ከመቆረጥ በዚህ የተነሳ አብዛኛው ማህበረሰብ እንዳይቆረጥ ይሻል። ከዛ በተጨማሪ ግን ኢቨን ፍቃደኛ የሆነው አስፈላጊ የእግር መቆረጥ ያጋጥመዋል ማለት ነው። ይህም በተመለከተ እንግዲህ ብዙ ጥናቶችን አድርገን ነበረ። ቀዶ ጥገናው በጣም ቀላል እንደሆነ የተወሳሰበም ማዕከል እንደማያስፈልገው የቀዶ ጥገና ሐኪምም እንግዲህ እንደ አሰልጣኝና እንደ አስተማሪ ቢያገለግል እንጂ ቀዶ ጥገናው በቀላሉ የመጀመሪያ ደረጃ ጤና ባለሙያዎች፣ ነርሶች፣ ጤና መኮንኖች የመጀመሪያ ሐኪሞችን መሰራት ይችላል። ዓለም የቆዳ ባለሙያዎች ማህበር ድጋፍ ፕሮጀክቶችን ወደዚህ ማምጣት ችለናል። እዚህ ፕሮጀክት ዋና ዓላማው ይህን የቁርጭብት ማስወገድ ወይም ተላላፊ ያልሆነውም ተላላፊ በሆነውም የሆነ በሽታ ላይ ታማሚዎች ላይ እግራቸው ላይ የሚኖረውን ቁርጭብት በመቀነስ ወይም በማስወገድ እግራቸው ጫማ ማድረግ ወደሚችልበት መጠን በመቀነስ ዜጎች ከታማሚነት ወደ አምራችነት እንዲቀየሩ እንግዲህ እያደረገን እንገኛለን። እስካሁን ባሉ ባለፉ ዓመታት ውስጥ ለብዙ ታማሚዎች አገልግሎት ዘተን ጥሩ ውጤት እያየን ነው። ላለፉት ለስምንት ዓመታት ያክል እጅግ በጣም ሲሰቃይ የነበረ ታካሚን የገሪ ቆረጥ ተብሎ ተወስኖ የነበረውን አይ መቆረጥ እንደሌለበት እኛ በህክምና ቡድን ፕሮፌሰር ወንድማገኝ እና የህክምና ሳይንስ ጤና ሳይንስ ኮሌጅ የህክምና ቡድን በጋራ በመሆን እግሩን አክመናል ማለት ነው። ስለዚህ ህክምናው በአንድ ጊዜ የሚያልቅ ባለመሆኑ እንግዲህ ደረጃ በደረጃ ተከምን፣ ከዚህ በኋላም የሚቀጥለውን ኦፕሬሽን ከጊዜ በኋላ እንሰራለታለን። ይሄ በሚጠናቀቅበት ጊዜ በአጠቃላይ በሶስት ወር ጊዜ ውስጥ የተሻለ ውጤት ማለት አሁን ካለበት ከማህበረሰብ ይገለላል። እነዚህ በሽታ ያላቸው ሰዎች ከማህበረሰብ ጋር አይቀላቀሉም። ስራዎችን በአግባቡ አይሰሩም። ውጤታማ አይሆኑም። እንደው ውጤታማ መሆን በሚገባቸው እድሜ ሸክም ሆኖ ነው የሚቆዩት እና ይህ እንዳይሆን የበኩላችን አስተዋጽኦ እያበረከተን እንገኛለን። ይህ የእግር እብጠቱን ህክምናውን እየሰጠን የቁርጭብት ማስወገዱ ወይም እነዚህ ጉጥጉጥ ሆነው የሚወጡ ነገሮችን በቀዶ ጥገና ካልተወገዱ ጫማ ሊያደርጉ አይችሉም። ሰዎች ጫማ አላደረጉ ማለት የበሽታው ሳይክል እየቀጠለ ይሄዳል። በተለይ ተላላፊ ላልሆነው ሆነ እና እነዚህ ቁርጭብቶችን ጤና ጣቢያ ደረጃ ላይ አውርደን ባለሙያውን ብናሰለጥን ውጤታማ እንሆናለን ወይ አንሆንም፣ የሚል ትንሽ የፓይለት ፕሮጀክት ጀመርን። ከጤና ሚኒስቴር ከጤና ቢሮ አንዳንድ አካላት እና ናፓ የሚባል ፓርትነር ነበር። ከዛ ጋር የተወሰነ ስራ ጋሞ ዞን ውስጥ ወረዳ እና ቆጎታ የሚባል ወረዳ ላይ፣ ጎፋ ዞን ውስጥ ዛላ ወረዳ ላይ የተወሰኑ የመጀመሪያ ደረጃ ጤና ክብካቤ ከባህር ላይ ያሉ ባለሙያዎችን አሰለጠንን። ወደ ሰማንያ አራት ሙማንን በዚህ ቀዶ ጥገና እንዲያገኙ ማድረግ ችለናል። እጅግ በጣም ውጤታማ የሆነ ውጤት አይሰራ። እንግዲህ በዚህ ፕሮጀክት ዋና ዓላማው በአርባ ምንጭ ዩኒቨርሲቲ ውስጥ በሽተኛዎቹ መጥተው አገልግሎቱን እንዲያገኙ ማድረግ ሳይሆን ብዙዎቹ ተጠቂዎች ድሆች እና ወደ ሕክምና አገልግሎት ወዳለበት ማምጣት የማይችሉ አቅመ ደካሞች ስለሆኑ አገልግሎቱን ወደ እነሱ ማቅረብ ለእነሱ ተደራሽ ማድረግ ነው። ይህን ደግሞ የምናደርገው የመጀመሪያ ደረጃ ጤና ጣቢያዎች ድረስ በማውረድ ባለ ባለሙያዎች ስልጠናውን በመስጠት በዙሪያቸው ላሉ በሽታዎች ወይም በቅርበት ላሉ ታማሚዎች አገልግሎቱን እንዲሰጡ የአቅም አገልግሎት ስራ ነው እየሰጠን ያለ ነው። ስለዚህ ብዙ ጤና ባለሙያዎችን በየጤና ጣቢያው መርጠን አሰልጥነን ሁሉም የሰለጠኑት በየአካባቢያቸው በበሽታ ተጠቂ የሆኑትን እያከሙ ወይም እነዱ ልክትም ብለን የሚያምትራውም በሰርጂ ካለን በቀዶ ጥገና እብጠቱን መቀነስ እና በማስወገድ እግራቸውን እንዲስተካከል የማድረግ ስራ ነው እና ከዚህ በፊት እንደማራጭም የወሰደው በሰርጀሪ እግር ቆርጦ ማስወገድ ሙሉ የሆኑ ወደዛ ከሚሄድ መጠኑን በመቀነስ ጫማ ማድረግ ወደሚቻልበት ደረጃ አውርዶ በሂደት እየተስተካከለ እየቀነሰ ይሄድና ሙሉ ሙሉ ባይሆንም መንቀሳቀስ መስራት ወደሚያስችል ኑሯቸውን ማሻሻል የሚያስችል አይነት ፕሮጀክት ነው። መስለመናገር ድንገት ነው። እኔ ስንገናኝ አጋጣሚ ነበር ያገኘሁት። አንዱ እግር ላይ ከፍተኛ እብጠት አለ። መራመድ አይችልም። መንቀሳቀስ አይችልም። ብዙ ሰዓት ላይ በእንደዚህ አይነት ህመም ውስጥ ያሉ ሰዎች ብዙ አይነት ችግር ይገጥማቸዋል። ከማህበረሰብ የመገለል ነገር አለ። ሰው ፊት የመውጣት እድል አያገኙ። ህመሙን ቀላል አይደለም፣ ዋጋ የሚያስከፍል ነው። ይህንን ወንድማችንን ካገኘው በኋላ የእሱ ነገር እውነት ስለመናገር ረፍት አልሰጠኝም። በምንድን ነው ሊያግዘው የሚችለው ከዚህ ስቃይ ውስጥ በምንድን ነው ሊወጣ የሚችለው ከኔስ ምን ይጠበቃል የምል ነገር ብዙ ጊዜ ያሳስበኝ ነበር። ምንድን ነው ያደረኩትን? የመጀመሪያው የተወሰኑ ሰዎችን ለማማከር ሞከርኩኝ፣ ህክምና ላይ ያሉትን የነበረውና የተሰጠኝ የመጨረሻ አማራጭ የተባለው እግር መቆረጥ ነው። ስለዚህ እግር ለማስቆረጥ ደግሞ ገንዘብ ያስፈልጋል። ደጋግ ሰዎች አሉ። በእነዚህ አይነት ጉዳይ ላይ እጃቸውን የሚዘረጉ እጅግ በጣም ቀንና መልካም ሰዎች አሉ። ሀገር ውስጥ ውጭም ይህንን ወንድማችንን ለህክምና የሚያስፈልገው ወደ መቶ ሺህ ብር አካባቢ ያስፈልገዋል ስለተባለ ላይቭ ላይ ከፍቼ ላይቭ በመክፈት ቲክቶክ ላይ እርዳታ አሰባሰብለት ነበር። ያ ቪዲዮ ፖስት ሲደረግ ከዚህ ሆስፒታል ተቋም አንድ ሰው ኮመንት ጻፈ እዛ ስር ላይ እኛ ሆስፒታል ላይ ነጻ ህክምና እንሰጣለን እነዚህ አይነት ህክምናዎችን ይዘውና አለኝ ይዘን መጣን ይዘን ከማምጣታችን በፊት እኔ ማየት ፈለግኩኝ እውነት ነው እንደዚህ አይነት ነገር ሊሆን ይችላል ወይ እግር ሳይቆረጥ ይድናል ወይ በሽታ የሚል ነገር ለማየት ቻልኩኝ ለማመን በሚከብድ አይነት ሁኔታ እንደውም ከኔ ጋር የመጣው ሰው እግሩ ጥሩ ነው ሌሎች የታከሙ የዳኑ ሰዎችን አይቻለው ማለት ጀስት እማመን እስከሚያቀሰኝ ድረስ የነበሩ ነገሮች ነበሩ። እንግዲህ ዛሬ መጣን። ይህንን ወንድማችን እግዚአብሔርም እግሩን ከመቆረጥ አድኖታል። ዶክተሮችም እንግዲህ ትልቅ እድልም ነው የተገኘው። ፕሮፌሰር ከውጭ ለዚህ ህክምና ብለው መጥቶ ይህን ትልቅ ስራ ሲሰሩ እኔ የእውነት ለመናገር ትልቅ ደስታ ነው የተሰማኝ። የእግዚአብሔር ጊዜም እንደሆነ ነው የተረዳሁት። ደስ ሎኛል በጣም። በእንደዚህ አይነት በሽታ ውስጥ ያሉ በጣም ብዙ ሰዎች አሉ በሀገራችን ግን ደግሞ አንድ ያልተረዱት ግንዛቤ ያለያዙት ነገር አለ ብዬ አስባለሁ። ለምሳሌ እኔ ያወኩት በዚህ አንድ ወር ውስጥ ነው፣ ህክምና እንዳለ በህክምና መዳል እንደሚችል እኔ የምረዳው ምንድን ነው መቆረጥ ብቻ ነው እኔ በእኔ እይታ ማቀው እና፣ ግን ደግሞ በእነዚህ አይነት ህመም ውስጥ ያሉ ሰዎች አሉ። እነዚህ ሰዎች ህክምና ማግኘት እንደሚቻልና ህክምና እንዳለ የመጀመሪያው እኛ የምናቅ ሰዎች ሚዲያን የምንከታተል ግንዛቤ ያለን ሰዎች ማሳወቅ ይጠበቅብናል። ተስፋ የቆረጡ ብዙ ሰዎች ስላሉ ሌላው መፍትሄ ሊሆን ይችላል ብዬ የሚያስበው አንድ አርባ ምንጭ አካባቢ ነው የህክምና እየተሰራ ያለው በሁሉም ክልል ከተሞች ላይ፣ ዞኖች ላይ፣ ጤና ጣቢያዎች ላይ ትሬኒንግ ተሰጥተው ምናልባትም ለሌሎች ህክምና ላይ ላሉ ባለሙያዎችም ትሬኒንግ በማግኘት እንደዚህ አይነት ህክምናዎች በሁሉም አካባቢ ላይ ብስፋፉ እና ህክምናው ማግኛት የሚቻልበት እድል ቢመቻች የብዙ ሰው እረፍት ሊሆን ይችላል። ብዙዎች ይድናሉ፣ ብዙዎች በሁለት እግራቸው መሄድ ይችላሉ። ብዙ ሰው አውቃለሁ እኔ በዚህ መምክንያት እግራቸውን ተቆርጦ በክራንች የሚሄዱ በክራንች መሄድ ሳይሆን ወይም እግር መቆረጥ ሳይሆን እግር ማስቆረጥ ሳይሆን መፍትሄው በህክምና በሳርጀሪ እንደመድን እኔ በአይኔ አይቻለሁ። ዛሬ የተሰራውን ነገር እያየሁ ነበር ቆሜ እና ሁለት ክሎ የሚያክል ከሰውነቱ ከእግሩ ላይ ተቆርጦ ሲነሳ ይንን ለማመን ይከብደሃል፣ ግን ደግሞ ወደ ቦታው ይመለሳል ጫማ ያደርጋሉ። በእግር ሲሄዱ አይቻለሁ የተሰሩ ሰዎች እና ይህ ነገር ደስታ ፈጥሮ ውስጤ ላይ ሌሎች አካባቢዎችም ላይ ይህ ነገር መቀጠል አለበት ብዬ አስባለሁ። እግር ከተቆረጠ የሰዎች ውጤታማነት ህይወታቸው በብዙ ይዛባል፣ እና ይህንን እግር ሳንቆርጥ ማከም አይቻልም ወይ የምለውን እሳቤ ይዘን ነው እንግዲህ ወደ ማህበረሰባችን ገብተን እየሰራ ነው ያለ፣ ነው በተግባር በተጨባጭ ያየ፣ ነው ይህንን ሀሳብ ይዘን በተግባር ወደ ማህበረሰባችን ገብተን በሰራነው ስራ እስከ ሰማንያ የሚጠጉ ተመሳሳይ ችግር ያለባቸው ሰዎች ቁርጭቶችን በኦፕሬሽን ማንሳትና የተሻለ ውጤት በማግኘት ሰዎች ወደ ማህበረሰብ የተቀላቀሉበት አግባብ አለና ስለዚህ በዚህ ሁኔታ ውጤቶችን ያስመዘገብን እንገኛለን። እንግዲህ ቀጣይ ይህንን ውጤት እያሰፋን የሚመለከተው በጤና ሚኒስቴርም ካለው ከሚመለከተው ክፍል ጋር አብረንተናበን እየሰራ ነው ያለ ነው። እንግዲህ ይሄ በፖሊሲ ውስጥ እንድካተት የማድረግ ስራ እየሰራን እንገኛለን። ትልቁ ነገር ምንድን ነው? ይሄ ስራ እንደሚሰራ ማሳየት ነው። ይሄም በዚህ አጋጣሚ የወረዳውም፣ የዞኑም፣ የክልሉም እንዲሁም ባለፈው እንግዲህ ትሬኒንጉ ስልጠናውን ስትሰጥ ከፌዴራልም መጠው ስራው እንደሚሰራ ካዩ በኋላ ምንድን ነው ያደረጉት? አሁን የናሽናሉ ወይም የሀገር አቀፍ የፖዶ ሕክምና ወይም ደግሞ የዝሆኔ ሕክምና መመሪያ ውስጥ አካተቱት ማለት ነው። ይሄን ነገር አካተሁት ወደ ጤና ጣቢያ መውረድ እንደሚችል እዛ ውስጥ ተካተዋል። ከዛ በተጨማሪ ግን አሁን የተወሰኑ እንደገና ሰፋ ያለ ፕሮጀክት ገንዘብ እያገኘን ነው። ይህን ነገር በሌሎች ጤና ጣቢያዎች አስፋፍተን ምክንያቱም አራት ጤና ጣቢያዎች ላይ አስጀምረህ ማስፋፋት ስለ ችግሩን ማከም ስለሚከብድ ሌሎች ጤና ጣቢያዎች ላይ ለማስፋፋት የተወሰኑ ገንዘቦች አገልግሎት ተላለቀና እሱን እያስፋፋ ነው። ከዚህ ደግሜ ደጋግሜ ማስተላለፈው ከዚህ ሆኔ ጋር ተገናኝቶ የሚመጣ ጉጥ ካለ እግሩን መቁረጥ ሳይሆን ጉጡን ማስወገድ ነው። በሕክምና ጤና ተቋም ላይ መጥተው በሕክምና እንዲድኑ እንጂ እግር በመቁረጥ አይደለም። እዚህ ያለባቸው ሰዎች አትሊስት አሁን እዚህ አርባ ምንጭ ላይ እኛ ሰርቪሱ እንሰጣለን። የተመረጡ ቦታዎች ላይ ፓይለት እያደረግን ስለምንገኝ አገልግሎት እንዲያገኙ ማድረግ እንጂ እግራቸውን ማስቆረጥ መፍትሄ አይደለም። በህክምና እንዲሻላቸው ማድረጉ ነው ተገቢ የሚሆነው።